ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምናላችሁልን፣ ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦቻችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች፣ እጅግ በርከት ያሉ የዝውውር ጉዳዮችም እንዲሁ እየተሰሙ ይገኛሉ። እነሱን መረጃዎች በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅግ እጅግ እናመሰግናለን። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ፏአድባሩ ፕሮግራሙን እየመራው ከእናንተ ጋር እቆያለው። ከመሸጋገሪያ በኋላ ተመልሰን በድጋሚ እንመጣለን። ሊቨርፑል አርኔ ስሎትን ሙሉ በሙሉ ያልተደሰተባቸውን ሶስት ተጫዋቾች ለመሸጥ ፍቃደኛ ሆነዋል። ሊቨርፑል ፕሪምየር ሊግን ሊያሸንፍ እንግዲህ ቀርበዋል። ነገር ግን ቡድናቸው በክረምቱ መጨረሻ ላይ የተለየ ሊመስል ይችላል። ትሬንት አሌክዛንደር አርኖልድ በኮንትራቱ ማብቂያ ላይ ሲገኝ ወደ ሪያል ማድሪድ ሊቀላቀል የተቃረበ ይመስላል። በዚህ የዝውውር መስኮት መውጫ በር ላይ ከሱ ጋር የሚቀላቀሉ ተጨማሪ ታላላቅ ስሞች ሊኖሩ እንደሚችሉ ይነገራል። ሊቨርፑል በክረምት ወቅት የሚለቁ ተጫዋቾችን በብዛት ያስተናግዳል ተብሎ የሚጠበቀው ቦታም በአጥቂ መስመር ላይ ነው። ሞሐመድ ሳላህ የኮንትራት ማራዘሚያውን የፈረመ ሲሆን በቀኝ ክንፍ ቦታ ላይ የሳላህ መቆየት አስተማማኝ ይሆናል። ነገር ግን የተቀሩት ሁለቱ የአጥቂ መስመር ቦታዎች የ202526 የውድድር ዘመን ከመጀመሩ በፊት ከፍተኛ ለውጥን የሚያዩ ይመስላሉ። ሊቨርፑል ከሶስቱ የአጥቂ መስመር ተጫዋቾች ጋር ለመለየት እያሰበ ነው፦ ዳርዊን ኑኔስ፣ ዲየጎ ዦታ እና ልዊስ ዲያዝ ከቅርብ ወራት ወዲህ ለመልቀቅ ጋር ስማቸው እየተነሳ ነው። አሰልጣኝ አርኔ ስሎት ከሊቨርፑል የአጥቂ መስመር ሶስት ተጫዋቾች ጋርም ለመለየት ፈቃደኛ መሆኑ ተሰምቷል። የቀድሞ ስካውት ሚኪ ብራውን ለፉትቦል ኢንሳይደር ሲናገርም አርኔ ስሎት በቅርብ ወራት ውስጥም በሶስቱ ተጫዋቾች እንዳልተደሰተ ተናግሯል። በዚህ ምክንያትም በክረምቱ ቡድኑን ለቀው እንዲወጡም ክፍት ነው። ብራውን ሲናገር በመጨረሻም ከሞሐመድ ሳላህ ና ከቨርጅል ቫንዳይክ ጋር ስምምነት ላይ ደርሰዋል። አሁን ትኩረታቸው ወደ ቀሪው ቡድናቸው ና መጠናከር አለባቸው ብለው የሚያስቧቸው ቦታዎች ላይ እንዳዞሩም ያስችሏቸዋል የተባለው እኔ እንደሰማሁት አርኔስሎት በሶስቱ የፊት አጥቂ ተጫዋቾች ዲየጎ ዦታ፣ ልዊስ ዲያዝ ና ዳርዊን ኑኔስ ሙሉ በሙሉ ደስተኛ አይደሉም በዝውውር መስኮት ውስጥም ይሄ ቦታ የተሻለ እንዲሆን ይፈልጋሉ። እናም ስለዚህም ለሶስቱ ተጫዋቾች ጥሩ ዋጋ ከቀረበ የሚለቁ ይመስለኛል። የሁኔታ በሊቨርፑል ቦርድ ውስጥም ተቀባይነት እንዳገኘ እርግጥ ሆኗል። በሶስቱ አጥቂዎች የሚገኘው ገንዘብ አዲስ አጥቂዎችን ለማስፈረም ይጠቀሙበታል። እነሱን መተካትም ይፈልጋሉ። በተለይም የዚህ ዓመት የሊጉ አሸናፊ ቡድን ማሻሻያ ሊደረግበት እንደሚችል ይሰማቸዋል። ቀጣይ የዝውውር መስኮት ከሊቨርፑል በጣም የተጨናነቀ ሊሆን ይችላል። ነገር ግን አሰልጣኝ አርነ ስሎት እና ደጋፊዎቹም አሁን ካለው ቡድን የበለጠ ጠንካራ ቡድን እንደሚገነባ ግን ተስፋ ያደርጋሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች በክረምት የፍሬንች ሊግ ዋንን ኮከብ ለማስፈረም እንቅስቃሴ ለማድረግ እቅድ አላቸው። ማንቸስተር ዩናይትዶች የአንጀርሱን ግብ ጠባቂ ያህያ ፎፋናን እየተከታተሉት ሲሆን በክረምቱ እሱን ለማስፈረምም ይፈልጋሉ። የቲቢ አር እግር ኳስ ዘገባ እንደሚያመለክተው በቅርቡ አንጀርስ ሞምፔሌን ሁለት ለዜሮ ባሸነፈበት ጨዋታ ተጫዋቹን መልማዮች ልከው ተመልክተውታል። ተጫዋቹ በቼልሲ ራዳር ላይም ነው። የ24 ዓመቱ የአይቮሪኮስት ግብ ጠባቂ በዘንድሮው የውድድር ዘመን በጣም አስደናቂ ሲሆን ማንቸስተር ዩናይትድ በሚቀጥሉት ሳምንታት እሱን ለማስፈረምም ወስነዋል ወይ የሚለው እንግዲህ ወደፊት የሚታይ ይሆናል። በተለይ አንድሬ ኦናናም በዚህ የውድድር ዘመን ባሳየው ብቃት፣ ጥራት ያለው ግብ ጠባቂ ሊተኩም እንዲያስበው ያደርጋቸዋል። የቀድሞው የኢንተር ሚላን ግብ ጠባቂ በዚህ ሲዝን ብዙ ስህተቶችን ሰርቷል እና ማንቸስተር ዩናይትድ በከፍተኛ ደረጃ መወዳደርና ለዋንጫ መጫወትም ከፈለጉ የበለጠ አስተማማኝ ግብ ጠባቂ የሚያስፈልጋቸዋል። የሀያፎ ፋናም ቢሆን ወደ ፕሪምየር ሊጉ የመቀላቀል ፍላጎት እንዳለው ነው የሚገለጸው። ፎፋና በውድድር ዘመኑ መጨረሻ ላይ ወደ ፕሪሚየር ሊግ ለመዘዋወር ሊፈተን ይችላል። ለሱ ትልቅ እድል ነው። እናም ዝውውሩ ከተፈጸመ በፕሪሚየር ሊግ ውስጥ ያለው ጥራት ለማሳየትም በጣም ይጓጓል። በሊጓን ብቃቱን ያሳየ ሲሆን ለማንቸስተር ዩናይትድም ጠቃሚ ተጫዋች ሊሆን እንደሚችል ምንም ጥርጥር የለውም። ሆኖም ግን ማንቸስተር ዩናይትድ በረኛው ላይ ፍላጎት ያለው ብቸኛው ክለብ አይደለም። ቶትናም ሆትስፐርስ፣ ካስል ዩናይትድ እና ቸልሲ ፉክክር ይጠብቃቸዋል። ሶስቱም ክለቦች ለወጣቱ ግብ ጠባቂም አጓጊ መዳረሻዎች ሊሆኑ ይችላሉ እና መጨረሻው የት እንደሆነ በክረምት ይታወቃል። ተጫዋቹ በቋሚነት የሚጫወትበትን ክለብ መቀላቀልም ይፈልጋል። ማንቸስተር ዩናይትድ አሁን ላይ የሚፈልገው ነገር ሊያቀርብለት ይችላል። ዩናይትዶች በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። ዩናይትድ የመቀላቀል እድልን ለማንኛውም ተጫዋች ውድቅ ለማድረግም ከባድ ሊሆን እንደሚችል ጭምር ነው የሚታመነው። ማንቸስተር ሲቲ የግራ መስመር ተከላካይ ማስፈረም ይፈልጋሉ። ጋርዲዮላ እየተመለከታቸው ያሉ ስድስት አማራጮችም እንዲሁ አሉ። የማንቸስተር ሲቲ ቡድን በክረምቱ ቡድኑን ለማደስ ትልቅ ዋጋ ለማምጣትም የመዘጋጀት ላይ ናቸው። ማንቸስተር ሲቲ በክረምቱ የመስመር ተከላካይም ይፈልጋል። ጓርዲዮላ እየተመለከታቸው ያሉ ስድስት አማራጮች አሉ። ማንቸስተር ሲቲ ከቀጣዩ የውድድር ዘመን በፊት ፔፕ ጓርዲዮላ ከሚያስጨንቀው ቦታ አንዱን ለማጠናከር እቅዳላቸው። የካታላኗ አሰልጣኝ ሄስኮ ግቫርዲዮል ወደ መሃል ተከላካይ ቦታ ለመመለስ ማሰብ ጀምሯል። ፔፕ ጓርዲዮላ ንጹህ የግራ መስመር ተመላላሽ እንዲያካትት የስፖርት ማኔጅመንቱን ጠይቋል። የፔፕ ጓርዲዮላ ሐሳብ ለቁልፍ የታክቲክ ፍላጎት ምላሽ ይሰጣል። የግራ መስመር ተከላካይ ቦታ በክረምቱ አዲስ ቦታ የሚታይበትም ይመስላል ተብሎ ነው የሚጠበቀው። ይህንን ግምት እንግዲህ ውስጥ በማስገባት የእንግሊዙ ክለብ የተለያዩ ባህሪያት ያላቸው ስድስት ተጫዋቾች ዝርዝርን ይዟል። ነገር ግን ሁሉም አንድ ባህር ያላቸው ለፔፓ ጨወት ምቹ ናቸው። የመጀመሪያው በሚላንና በፈረንሳይ ብሔራዊ ቡድን መደበኛ ጀማሪ የሆነው ቲዮ ሄርናንዴስ ሲሆን፣ ሌላኛው ታይሪክ ሚቼል ከክሪስታል ፓላስ በኢቲሃድ ቢሮዎች ውስጥም በቀዳሚነት የተቀመጠ ነው። በማደግ ላይ ያሉ ወጣት ባለተሰጦች በዚህ ዝርዝር ውስጥ ይገኛሉ በወልቨርሃምተን ወንደረርስ ያበራው ሪያን አይት ኑሪ፣ እንዲሁም ደግሞ ዳስቲን ኡዶጊ ከቶተንሃም አንደኛው ነው። እንዲሁም በቦርነመዝ ጎል የወጣው ሚሎስ ኪርኬዝም ሌላኛው አማራጭ ሲሆን በተጨማሪም በቤኔፊካ ድንቅ የውድድር ዘመንን ያሳለፈው ስፔናዊ ተጫዋች አልቫሮ ካሬራስ ፈርናንዴዝም በአሰልጣኝ ስታፍ ተወዳጆች መካከልን አግኝቷል። ከቲዮ ሄርናንዴዝና ከሚቼል ውጪ ሁሉም ትልቅ ኮንትራት ያላቸውና በቡርዳቸው ውስጥም ወሳኝ ሚና ተጫዋቾች ናቸው። ይህ ማለት ሲቲ ከነዚህ ፈራሚዎች አንዱን ማግኘት ከፈለገ ትልቅ ኢንቨስትመንትም ማድረግ ይጠበቅበታል ተብሎ ነው የሚታሰበው። የላሊጋው ግዙፍ ክለብ የአርሰናሉን ኮከብ በዚህ ክረምት ሊመልሱት ነው። የአርሰናሉ አማካይ ቶማስ ፓርቴ እንግዲህ ከሪያል ማድሪድ ጋር በተደረገው የቻምፒየንስ ሊግ ሁለተኛ ዙር ጨዋታ ላይ በጣም ጥሩ እንቅስቃሴዎችን ማድረጉ ይታወሳል። ጋናዊው አማካይ በክረምቱ ኮንትራቱ ያልቃል። አርሰናል ውሉን የማደስ ፍላጎት ግን እንዳለው ነው እየተገለጸ የሚገኘው። አርሰናሎች ዓላማቸው 60 ሚሊዮን ዩሮ የመልቀቅ አንቀጽ ያለውን የሪያል ሶሴዳዱን ማርቲን ዙበቤንዲም በቶማስ ፓርቴ ቦታም ጭምር ለማስፈረምም ሙከራዎችን ያደርጋሉ ተብሎ እየተጠበቀ እንደሚገኝም ዘገባዎች አሉ። ማርካ እንዳስነበበው ከሆነ ቶማስ ፓርቴ ምናልባት ኮንትራቱን የማይፈርም ከሆነ ወደ ላሊጋ የመመለስ ትልቅም ፍላጎት ይኖረዋል። የቀድሞ ክለቡ አትሌቲኮ ማድሪድም እንደሆነ ተነግሯል። ሮሂ ብላንኮቹ በመሐል ሜዳ ላይ ትልቅ ለውጥን ማምጣት ይፈልጋሉ። የእግር ኳስ ዳይሬክተሩ ካርሎስ ቡሴሮ እንግዲህ ፓርቴ ከምርጫዎች ውስጥም አንዱ እንደሆነ ተገልጿል። ልምድ ያለው አማካይ በአትሌቲኮ አካዳሚ በኩል ጎልቶ እንግዲህ ወጥቶ በ2020 ለአርሰናል በ50 ሚሊዮን ዩሮ እስኪሸጥ ድረስም በአትሌቲኮ ጥሩ አፈጻጸምን አሳይቷል። ከፓርቲ መልቀቅ በኋላና ጄፍሪ እንግዲህ ሌላኛው ተጫዋች ነው። ኮንዶግቢያ፣ የሉካስ ቶሬራ፣ ሄክተር እንግዲህ ሄክተር ሄሬራ እና እንዲሁ ደግሞ አርተር ቬርሜሬን የመሳሰሉ ተጫዋቾች ቢመጡም የአርጀንቲናዊውን አሰልጣኝ ፍላጎት ግን ሊያሟሉ አልቻሉም። ማንቸስተር ሲቲ የፕሪሚየር ሊጉን ኮከብ ለማስፈረም ፍላጎት ቢኖረውም ሚኪ ብራውን ግን ተጫዋቹ ለኬቨን ደብሬና ፍጹም ምትክ አይሆንም ሲል ይናገራል። ማንቸስተር ሲቲ ኬቨን ደብሬናን የመተከት ትልቅ ኃላፊነት ይኖርበታል። ኢላማዎቹንም ከወዲሁ እየተዘጋጁ ሲሆን ከዋና ዋና እጩዎቹ መካከልም የውድድር ዘመኑ በፕሪሚየር ሊጉ ድንቅ ብቃት ያሳየው እንግሊዛዊ ነው። እንግዲህ ማንቸስተር ሲቲ በቅርብ ሳምንታት ውስጥ እንደ ፍሎሪያን ቬርትስ ካሉ ስሞች ጋርም ሲያዝ የቆየ ሲሆን እንግዲህ ሌላኛው በራዳራቸው ላይ ያለው ተጫዋች ደግሞ ሞርጋን ጌፕስ ዋይት ነው። የ25 ዓመቱ ተጫዋች በዘንድሮ የውድድር ዘመን ለኖቲንግሃም ፎረስት ትልቅ ግልጋሎትን ሲሰጥ ነበር። ለኖቲንግሃም ፎረስት አምስት ግቦችንና ሰባት አሲስቶችን አድርጓል። ለመረዳት እንደሚቻለው ኖቲንግሃሞች በዚህ ክረምት ጌፕስ ዋይትን የመሸጥ እቅድ የላቸውም። ለዛም ነው ተጫዋቹን ለማስቀረትም ትልቅ ዋጋ የለጠፉት። ሆኖም ግን ማንቸስተር ሲቲ በክረምቱ የሞርጋን ጌብስ ዋይትን ዝውውር ይፈልጋሉ። የቀድሞው ስካውት ሚኪ ብራውን ለፉትቦል ኢንሳይደር እንዲህ ብሎ መረጃን አጋርቷል። ሞርጋን ጌብስ ዋይት በጣም ጥሩ ተጫዋች ነው፣ ነገር ግን ማንቸስተር ሲቲ የሚፈልገው ከሆነ ኬቨን ዴብሮይናን የሚመስል ምትክም አይደለም። ጌብስ ዋይት የተለየ አይነት ተጫዋች ነው። እሱ ታታሪ ተጫዋች ነው፣ ሯጭ ነው፣ ጨዋታውንም ሊቀይር ይችላል። ነገር ግን እንደ ዴብሮይና የፈጠራ ችሎታ ያለው ተጫዋች አይደለም። በማንቸስተር ሲቲ ራዳር ላይ ሌሎች ተጫዋቾችም አሉ ሲልም ጭምር ነው የተናገረው። በእርግጥ ማንቸስተር ሲቲዎች እንግሊዛዊው ለቡድናቸው ምን ሊያመጣ እንደሚችል ያውቃሉ። ፔፕ ጓርዶላ በሞርጋን ጌብስ ዋይት በጣም እንደተደነቀ እንደሆነ ሰማለው። ሲቲ በዚህ ክረምት እሱን ለማስፈረም ምን እንደሚያስፈልግ ለማወቅም ከኖቲንግሃም ፎረስት ጋር ይገናኛል። ነገር ግን ኖቲንግሃሞች ተጫዋቹ እንደማይሸጥ ለፈላጊዎቹ አሳውቀዋል። ስለሆነም የሲቲ ሰዎች አማራጮችን እንዲመለከቱም እጠብቃለሁ ሲልም ጭምር ነው የተናገረው ዳቪድ ኦርነስቲን። ሩበን አሞሪን በማንቸስተር ዩናይትድ በሪካርድ ውል ተጫዋቾች እንዲፈርሙ ይፈልጋሉ። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ለቦርነመዝ የአጥቂ መስመር ተጫዋች አንቷን ሴሜኒዮ ያላቸው አድናቆትን እያሳዩ መሆናቸውን ጋዜጠኛ ዳቪድ ኦርነስቲን ተናግሯል። ጋናዊው በቫይታሊቲ ስቴዲየም ባሳየው አስደናቂ የውድድር ዘመን ምክንያት በጣም የሚወደድ ተጫዋች ሆኗል። አሰልጣኙ ሩበን አሞሪም የተጫዋቹ አድናቂ እንደሆነ ተነግሯል። አንቶን ሴሜኒዮ በዚህ ውድድር ዘመን በአንዶኒ ኢራ ኦላው ቡድን ውስጥ ጥሩ ብቃትን እያሳየ ነው የሚገኘው። ተጫዋቹ ከቅርብ ወራት ውስጥ ከበርካታ የፕሪሚየር ሊግ ክለቦች ጋር ተገናኝቷል። ቼሪዎቹ የ25 ዓመቱን ተጫዋችም መውጣቱን ያመኑ ሲሆን የክለቡ ሪከርድ ሽያጭም ሊሆን ይችላል። ይህም ባለፈው ክረምት ዶሚኒክ ሶላንኬን ለቶትናም ከሸጡት 65 ሚሊዮን ፓውንድ በላይ ይሆናል ተብሎ ነው የሚጠበቀው። ሩበና አሞሪም አንቷን ሴሜኒዮን ያደንቃል። ቦርንመዝም የክለቡን ሪከርድ ክፍያም ይፈልጋል ተብሎ ነው የሚጠበቀው። ዴቪድ ኦርነስቲን በኤንቢሲ ስፖርት ላይ ሲናገር ማንቸስተር ዩናይትድ እና ሩበን አሞሪም የአንቷን ሴሜኒው አድናቂ መሆናቸውን ይገልጻል። ቦርንመዝ ከ65 ሚሊዮን ፓውንድ በላይ ዋጋም ይፈልጋሉን የተባለውም ዴቪድ ኦርነስቲን ሲናገር አንቷን ሴሜኒዮ ምን አይነት የውድድር ዘመን እያሳለፈ እንደሆነ እናውቃለን። የማንቸስተር ዩናይትድ አሰልጣኝ የሩበን አሞሪም በጣም የሚወዱት ተጫዋች ነው። አሁንም በርንሞሶች ከዶሚኒክ ሶላንኬ ካገኙት ገንዘብ በላይ በሆነ ክፍያም ሊሸጡት ይፈልጋሉ። ዩናይትሮች ለረጅም ወራት የአንቷን ሴሜኒዮን ሁኔታ ሲከታተሉ ነበር በማለትም ነው። ዴቪድ ኦርነስቲን እንዲሁ ጨምሮ የተናገረው በ2023 ከብሪስቶል ሲቲ ቼሪስን የተቀላቀለው ሴሜኒዮ በሁለተኛው የውድድር ዘመን በክለቡ ድንቅ ብቃትን እያሳየ ሲሆን በሁሉም ውድድሮች አስር ጎሎችን በማስቆጠር ስድስት ለጎል የሆኑ ኳሶችን አመቻችቶ ማቀበል ሲችል በሁሉም ውድድሮች 36 ጨዋታዎችን አድርጓል። የ24 ዓመቱ ወጣት ከቦርነመዝ ባለፈው ክረምት እንግዲህ አዲስ የአምስት ዓመታት ኮንትራትን መፈረሙ የሚታወስ ነው። ማንቸስተር ዩናይትድ የዝውውር በጀታቸውን እያሳድጋሉ የተባለ ሲሆን በክረምቱ በርካታ ሽያጮችን እንደሚያደርጉም ይጠበቃል። እንደ ማርከስ ራይፎርድ አንቶኒና ጄደን ሳንቾ ያሉ ሁሉም እንግዲህ በቋሚነት ይለቃሉ ተብሎ ነው። አሁን ላይ የሚጠበቀው ሩበን አሞሪም አዲስ ዘጠኝ ቁጥር መመልከትም ጀምረዋል። አጥቂ ማስፈረም በክረምቱ የዝውውር መስኮት በማንቸስተር ዩናይትድ ከፍተኛ ፍላጎት ነው። የፕሪሚየር ሊግ ኃያል ክለብ በዚህ ሲዝን ከራስመስ ሆይላንድና ጆሹዋ ዘርክዚ ጋር በመታገል ላይ ነው። ሁለቱ ተጫዋቾች በዘንድሮው የውድድር ዘመን ተጽዕኖ መፍጠር ተስኗቸውም ተመልክተናል። ዩናይትድ የራሳቸውን ኤርሊንግ ሃላንድን ወይም ደግሞ አሌክዛንደር ኢሳክን ይፈልጋሉ። ይህንን ለማግኘት ደግሞ በገበያው ላይ ትልቅ እንቅስቃሴን ለማድረግም ተዘጋጅተዋል። እንደ ጋዜጠኛ ፓትሪክ ቤርግ ዘገባ ከሆነ ክለቡ በአሰልጣኝ ሩበን አሞሪም ስር የአጥቂ አማራጮችን ለማሻሻል የሚጥርበት ወቅትም እየቀረበ ነው። ማንቸስተር ዩናይትድ ከባየር ሌቨርኩዘን ጋር ግንኙነት መጀመሩንም ነው ጋዜጠኛው የተናገረው። እንደ ወቅታዊ ዘገባዎች ከሆነ ዩናይትዶች የ29 አመቱን ቼክ ሪፐብሊካዊ ኢንተርናሽናል ላይም ፍላጎታቸውን አሳይተዋል። አጥቂው በዚህ ሲዝን በ26 የቡንደስሊጋ ጨዋታዎች ላይ 17 ጎሎችን ማስቆጠር ችሏል። ተጫዋቹ በባየር ሌቨርኩዘን እስከ 2027 ድረስም ኮንትራት ያለው ቢሆንም ተጫዋቹ ከ25-30 ሚሊዮን ዩሮ የሚደርስም ዋጋዎችን በመቀበል ፈቃደኞች ናቸው ተብሏል። የክረምቱ ዝውውር መስኮት እየተቃረበ ሲመጣ ዩናይትድና ባየር ሌቨርኩሰን በፓትሪክ ሼክ ዝውውር ላይ ውይይቶችን ሊጀምሩ እየተዘጋጁ ነው። የቅርብ ጊዜ ዘገባ እንደሚያመለክተው የፕሪምየር ሊጉ ክለብ አዲስ ዘጠኝ ቁጥር ለማምጣትም ዝግጁ በመሆናቸው ፓትሪክ ሼክ ላይ ያላቸው ፍላጎትም ሙሉ ትርጉምን ይሰጣል። ዩናይትድ በዚህ ቦታ ላይ ከፓትሪክ ሼክ በተጨማሪ የኢፕስዊች ታውኑ ሊያም ዴላፕ ዋና ኢላማቸው ነው። ነገር ግን ዩናይትዶች በከምቱ ዘጠኝ ቁጥር አጥቂ ማስፈረማቸው ግን እርግጥ እንደሆነ ጭምር ነው መረጃዎቹ እያሳዩ አሁን ላይ የሚገኙት ሊቨርፑሎች ወጣቱን አማካይ እየተከታተሉት ነው። ሊቨርፑሎች የሰንደርላንዱን የመሃል ሜዳ ባለ ባለተሰጦ ያለውን ክሪስ ሪግን ለማዘዋወር ከፍተኛ ፍላጎት እያሳዩ መሆኑ ተዘግቧል። ሊቨርፑሎች የፊርማውን ፉክክር ለማሸነፍ አራተኛ የፕሪምየር ሊግ ቡድን ሲሆኑ ፊርማውን ለማግኘትም ተቀናቃኞቻቸውን ማሸነፍ አለባቸውም። የ17 ዓመቱ ኮኮ በእንግሊዝ ካሉት ተስፈኛ ተጫዋቾች አንደኛው ነው። ባለፈው ዓመት እድገቱን ሲከታተሉ የነበሩት ብዙ ስካውቶችም ከጁድ ቤሊንጋም የተሻለ ምርጥ ወጣት እንግሊዛዊ ተጫዋች ብለው ሰይመውት ነበር። ወደ ፕሪምየር ሊግ ለማደግም ቅርብ የሆኑት ሰንደርላንዶች በዚህ ክረምት በሪግ መልቀቅ ላይ ቀላል ይሆናሉ ተብሎ አይጠበቅም። የአይኒውስ ጋዜጠኛ ማርክ ዳግላስ ዘገባ እንደሚያሳየው ከሆነ ሊቨርፑል አማካዩን ለመውሰድም የመርሲሰድ ተቀናቃኞቹን ኤቨርተን፣ ዌስትሃም፣ ክሪስታል ፓላስ እና ቶትንሃምን ተቀላቅለዋል የተባለው ነገር ግን ቀያዮቹ በ2027 ክረምት ኮንትራት የሚያልቀውን ተጫዋች ለማግኘትም እንግዲህ ከተቀናቃኛቸው ላይም አንድ እርምጃ የተሻሉ መሆናቸውን እያሳዩ ነው። ሪፖርቶቹ አክለውም ሰንደርላንድ ለሪግም ተጨባጭ ጥያቄ እስካሁን ባይመጣለትም በክረምቱ ለተጫዋቹ ብዙ ጥያቄዎችን እንደሚቀርብ ግን ያምናሉ። ሰንደርላንዶች ከተጫዋቹ ዝውውር ከ30 ሚሊዮን ፓውንድ በላይ የሚፈልጋሉ። በእርግጥ ቶተንሃም ሆትስፐር ስለተጫዋቹ እስከ 37 ሚሊየን ፓውንድ ለማቅረብም ፍላጎት እንዳላቸው ተነግሮ ነበር። ሪግ በዘንድሮው የውድድር ዘመን በ38 የሻምፒየንሺፕ ጨዋታዎች አራት ግቦችንና አንድ አሲስት ማድረግ ችሏል። ክሪስ ሪግ በሻምፒየንሺፑ ብዙ ጊዜ ስካውት ከተደረጉ ተጫዋቾች ቀዳሚው ስፍራ ላይ ሚይዝ ችሏል። ወጣቱ እንግሊዛዊ አማካይ በቀጣይ ዓመት በፕሪምየር ሊጉ የመመልከታችን ጉዳይ እርግጥ ይመስላል። ዋናው ጥያቄ ግን ሪግ የትኛውን የሊጉን ቡድን ይቀላቀላል የሚለው ነው። አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ እና የሙኒኩን አማካይ ሊያስፈርሙ ነው። በባየር ሚኒክ እንግዲህ አስቸጋሪ መጀመሪያ ውድድር ዘመንን ካሳለፈ በኋላ የዣው ፓሊኒሃ ወኪል ደንበኛውን ወደ ፕሪምየር ሊግ ለመመለስ እየሰራ ያለ ይመስላል። የፓሊኒሃ ሁኔታ በቅርብ የተረዱ ምንጮች እንደተናገሩት የፖርቱጋላዊ ኢንተርናሽናል እንደ አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ ላሉ ክለቦችም ሊቀርብ እንደሚችል ነው ለከቼንዶፍሳይድ ያሳወቁት። በባየር ሚኒክ የቋሚ መጫወቻ ጊዜ ለማግኘት ሲታገል የቆየ ሲሆን አሁን ላይ የፓሊኒሃ ተወካዮች ወደ እንግሊዝ መመለስን እየፈለጉ ነው። እንደ ዌስትሃም ዩናይትድ፣ ኖቲንግሃም ፎረስት ና የቀድሞ ክለቡ ፉልሃም ያሉ ቡድኖችም አማካዩን ለማስፈረምም እየተመኙ ነው። ከቼንድ ኦፍ ሳይድ ባየር ሚኒክ ፓሊኒሃን ከአንድ የውድድር ዘመን በኋላ ለመልቀቅ ዝግጁ ሊሆን እንደሚችልም ነው የዘገበው። የቡንደስሊጋው ኃያል ክለብ በመሀል ክፍላቸው ላይ እንግዲህ ቁልፍ አካል ለሆነው ለሊዮን ጎሬትስካም እንግዲህ አሁን ላይ በተለይ ለዚህ ተጫዋች ትልቅ እድል እየሰጡት እንደሆነ ይታወቃል። አዲስ ኮንትራትም ቅድሚያ ይሰጣሉ ተብሎ ነው የሚታሰበው። ጃው ፓሊኒሃ በፕሪምየር ሊግ ውስጥም ምን ያከለ ጥሩ መሆን እንደሚችል አሳይተዋል። እንደ አርሰናል፣ ማንቸስተር ዩናይትድ ያሉ ቡድኖችም በፉለሃም ቆይተው በእጅጉ ሲፈልጉት እንደነበር ይታወሳል። ፓሊኒሃ በፉለሃም በነበረበት ጊዜም ጀምሮ ምርጥ እንግዲህ አማካኝ ነበር። እናም ለምን የፕሪሚየር ሊግ ቡድኖች ከክረምት በፊት እሱን ፊርማ ብቅ እንዳሉም መገመት ቀላል ነው የሚሆነው። እስካሁን ምንም ተጨባጭ ነገር የለም። ነገር ግን ከቼንድ ኦፍሳይድ እንደዘገበው ከሆነ ተጫዋቹ ወደ ፕሪሚየር ሊግ መመለስ ቅድሚያ ይሰጠዋል። እንደ አርሰናል ና ዩናይትድ ያሉ ትልልቅ ቡድኖች ደግሞ ለድርድር ያላቸው ፍላጎትን ተመልክተው ተወካዮቹ ለንግግር ሊቀርቡ ይችላሉ። በባለፈው ክረምት የ29 ዓመቱ ተጫዋች ለባየር ሚኒክ ጥሩ ፈራሚ የሚሆን መስሎ ነበር። ነገር ግን ምንም ጥሩ ነገር አልሰራም። በማንቸስተር ዩናይትድ በክረምቱ ካሴሜሮን መልቀቁ እርግጥ በመሆኑ ፖርቱጋላዊው አማካይ ጥሩ አማራጭም ይመስላል። እንዲሁም በአርሰናልና በሊቨርፑል የመሃል ሜዳ እድሳት ላይም የዣ ፓሊኒሃ ፊርማ እየተሻለ ይሆናል ተብሎ ነው አሁን ላይ የሚጠበቀው። ሚኬል አርቴታ ከሆላንዳዊው ተከላካይ ጋር ለመስራት ከፍተኛ ፍላጎት አለው። አርሰናል በክረምት የዝውውር መስኮት የተከላካይ ፊርማዎችን ለማድረግ እየፈለጉ ነው፣ ምክንያቱም ሚኬል አርቴታ በቡድኑ ተጨማሪ ፉክክርን እየፈለገ ስለሆነ ነው። በተከላካይ መስመር በርካታ ተጫዋቾችን አርሰናሎች በውድድር ዘመኑ መጨረሻ ለመልቀቅ ተዘጋጅተዋል። ኪያራን ቲርኒ፣ ኦሌግዛንደር ዚንቸንኮ፣ ኑኖ ታቫሬስ የመሳሰሉ ተጫዋቾች መልቀቃቸው እርግጥ ነው። ጃኮቭ ክቬርም ከክለቡ መልቀቅ ጋር ስሙ እየተያዘ ነው። ለማይልስ ልብስስኬሊ ጥሩ ተፎካካሪ ለማቅረብ በግራ በኩል የበለጠ ጥልቀትን ለመጨመር የሰሜን ለንደኑ ክለብም አዲስ ተከላካይ ለማምጣትም ፍላጎት አለው። አርሰናሎች ኢላማ ያደረጉት ተጫዋች እንደ መሀል ተከላካይም እንዲሁም በግራ ተከላካይነትን መጫወት ይችላል። እንደ ቲምቶክ ዘገባ ከሆነ አርቴታ የአክሱን ተከላካይ ጆሬል ሀቶን ነው ለማስፈረም ከፍተኛ ፍላጎት እንዳለው የታወቀውም። የክለቡ ስፖርት ዳይሬክተር አንድሪያ ቤርታ የዝውውር እድሉን ለመሞከርም ግንኙነት መጀመሩ ተነግሯል። የአያክሱ ወጣት የመሃል በግራ ተከላካይነት መጫወት የሚችል ሲሆን የተጫዋቹ በሜዳ ላይ መረጋጋት የታክቲክ ብልህነትና ሁለገብነት ትኩረትን ስቧል። የዦሬል ሃቶ ብቃት ከአርሰናል ተከላካይ ዊሊያም ሳሊባ ጋር ንጽጽር አስገኝቶለታል። ይህም እንግዲህ ዡሪየል ሃቶ ለአርሰናል የኋላ መስመር ጠቃሚ ጭማሪ ሊሆን ይችላል። እንደ ዘገባው ከሆነ ሊቨርፑሎች ሆላንዳዊውን ለማስፈረም ፍላጎት ያላቸው ሲሆን ሁለቱም የፕሪምየር ሊግ ቡድኖች ወጣቱን ተከላካይ ለማስፈረምን ፉክክር ውስጥ ሊገቡ እንደሚችሉ እየተነገረ ነው። ተከላካዩ በሆላንዱ ክለብ 40 ሚሊዮን ፓውንድ የተገመተ ሲሆን አርሰናሎች ዡሪያን ቲምበርንና ሪካርዶ ካላፊዮሪን በግራ ተከላካይነት ቦታ መጫወት የሚችሉ ቢሆንም በቡድኑ ላይ ተጨማሪ ሚዛንንና ጥልቀትን ለመጨመር ሀቶን ማስፈረም ይፈልጋሉ። ሪያል ማድሪድ እና ባርሴሎና በዚህ የውድድር ዘመን በግራ ተከላካይነት ቦታ ላይ ድንቅ ብቃት ያሳየውን ሁለገብ ተከላካይ አድናቂዎች ናቸው። ተከላካዩ በዚህ ዝውውር መስኮት ለኔዘርላንዱ ቡድን በ26 የሊግ ጨዋታዎች ተሰልፎ 12 ጊዜ ክለቡን ግብ ሳይቆጠርበት እንዲወጣ ቁልፍ ሚናም ተጫውቷል። በማጥቃት ክፍል ላይም ትልቅ አስተዋጽኦ ሲያደርግ ሁለት ጊዜ አስቆጥሮ ስድስት ደግሞ አሴስቶችንም ማድረግ የቻለም ተጫዋች ነው ዡሪየል ሃቶ። ከፍተኛ ክፍያ የሚያገኙት ሁለቱ የማንቸስተር ዩናይትድ ተጫዋቾች በክረምቱ ክለቡን መልቀቅ አይፈልጉም። ከፍተኛ ክፍያ የሚከፈላቸው ሆኖ ነገር ግን ዝቅተኛ ብቃት የሚያሳዩ የማንቸስተር ዩናይትድ ተጫዋቾች ክለቡን ለቀው እንዲወጡ እንደሚፈልግ ዘገባዎች ጠቁመዋል። ክለቡ ዝቅተኛውን የፕሪምየር ሊግ ውጤት እያስመዘገበ ያለበት ዓመት እያለቀ ሲሆን በማንቸስተር ዩናይትድ ቀጣይ ክረምትም ትልቅ መልሶ ግንባታ ይደረጋል። ፋብሪሲዮ ሮማኖ ማክሰኞ ባወጣው መረጃ የመጀመሪያው የቡድን ጽዳት በቶም ሂተን እና ጆኒ ኢቫንስ ተጀምሯል። በቀጣይ በርካታ ተጫዋቾች ክለቡን እንደሚለቁም አረጋግጠዋል። ነገር ግን ሩበን አሞሪም ገንዘቡን ለማውጣትና ቡድኑን በራሱ መንገድ ለመገንባትም እንዲችል ዩናይትዶች ከፍተኛ ገቢ ካላቸው ተጫዋቾች ጋር መለየት ይጠበቅበታል። ነገር ግን በዚህ ዓመት በዩናይትድ መጥፎ ብቃት ያሳዩት አንድሬ ኦናናና ካሴሜሮ ሁለቱም ለመቆየት ይፈልጋሉ። ኦናና በአሁኑ ሰዓት በሳምንት 120ሺ ፓውንድ ይከፈለዋል። ካሴሜሮ በበኩሉ ለማንቸስተር ዩናይትድ ከፍተኛ ገቢ ያገኛል። ካሴሜሮ ሳምንታዊ 350ሺ ፓውንድ ነው ደሞዝ ይቀበላል ተብሎ እየታሰበ የሚገኘው የብራዚላዊ ኮንትራት እስከ 2026 ክረምት ድረስም ይቆያል። እናም ክለቡ ጥንዶቹን የመሸጥ እቅድ እንደያዘ ቢታወቅም ሁለቱም ተጫዋቾች ከዩናይትድ ጋር ቆይተው ለቦታቸው ለመፋለም ዝግጁ መሆናቸውን የተለያዩ ዘገባዎች ያሳያሉ። ዴይሊ ሜል እንደዘገበው በአንድሬ ኦናና ከአውሮፓና ከሳዑዲ ክለቦች ፍላጎትም ቢኖርም መቆየት ግን እንደሚፈልግ አስታውቋል። እንግዲህ ካሴሜሮ በየካቲት ወር ከዲያሪዮ አስ ጋር በተደረገ ቃለ ምልልስ ሲናገር በማንቸስተር የመቆየት ፍላጎት እንዳለው ተናግሮ ነበር። አንጋፋው አማካይ ሲናገር ኮንትራቴ ሲጠናቀቅም አንድ ዓመት ተኩል ነው የሚቀረው፣ እናም ደግሞ እዚህ ማንቸስተር ውስጥም ለመጨረስ እፈልጋለሁ። እዚህ እኔና ቤተሰቦች ተመችቶናል። ስለዚህም ደግሞ መቆየት እፈልጋለሁ ማለቱ ይታወሳል። ማንቸስተር ናይትሮች ካሴሚሮን በቀደሙት ሁለት የዝውውር መስኮቶች ለሽያጭ እንዲቀርብ አድርገውታል እናም ደግሞ በድጋሚ በክረምቱ ለመሸጥም ዝግጁ ይሆናሉ። እንጠቀሰው ግን ክለቡ ሁለቱም ተጫዋቾች መሸጥ ካልቻለ ዩናይትድ በክረምቱ ሊቸገር እንደሚችል ነው የሚነገረው። ዩናይትሮች ከውሰት መልስ ተጫዋቾቻቸውን ያገኛሉ። ማንቸስተር ዩናይትድ በክረምት ትልቅ እንግዲህ ለውጥ እንዲኖር ከተጫዋቾቻቸው ሽያጭ በተቻለ መጠን ብዙ ገንዘብ ማግኘት ይኖርባቸዋል። ነገር ግን ሪፖርቶች እንደሚጠቁሙት የዝውውር እቅዳቸው ላይ ተጽዕኖ የሚያሳርፍ ነገር ተሰምቷል። በጥር የዝውውር መስኮት ለሆላንዱ ቡድን የሰጡት ታይለር ማላሽያ በክረምቱ መምጣቱ እርግጥ ሆኗል። የ25 ዓመቱ ወጣት በኦልድ ትራፎርድ ለመጀመሪያ ጊዜ ሲመጣ ከፍተኛ ተስፋ ተጥሎበት ነበር፣ ነገር ግን ጉዳቶች እድገቱን አግደውበታል። ሩበን አሞሪም ታይለር ማላሽያን በውሰት ወደ ፒኤስቪ አይንድሆቨን በጥር እንዲሄድ መፍቀዱ ይታወሳል። ይህም የሆላንዱ ክለብ በቋሚነት በ10 ሚሊዮን ዩሮ የማስፈረም አማራጭም ይሰጠው ነበር ሆኖም ግን እንደ ኢንደንሆቨን ዘገባ ከሆነ ፒስቪ ኢንደንሆቨን የግዢ አማራጮቻቸውን ሳይጠቀሙበት ማላሽያን በውድድር አመቱ መጨረሻ ወደ ዩናይትድ ሊመልሱት ነው። የፒስቪ ኢንደንሆቨን አለቃ ፒተር ቦዝ በውሰት የወጣው እንግዲህ የመጣው ተጫዋችን እስካሁን ሶስት ጨዋታዎችን ብቻ በቋሚነት ተጫወቱት፣ ሲሆን በምትኩ በብራዚላዊው የግራ መስመር ተከላካይ ማውሮ ጁኒየር ላይ እምነት ለማሳረፍ መርጠዋል። ታይለር ማላሽያ ለፒኤስቪ አንደን ሆቨን ባደረጋቸው አስር ጨዋታዎች የጎል አስተዋጽኦ ማበረከት ተስኖት የነበረ ሲሆን አሁን ላይ ዩናይትድ በዚህ ክረምት ለመሸጥ ሌላ ፈላጊ ማፈላለግ ይኖርበታል። የፒኤስቪ አንደን ሆቨን ውሳኔ የማንቸስተር ዩናይትድን ኃላፊዎች ገንዘብ እናገኝበታለን ብለው በጠበቁት ተጫዋቾቻቸው ምክንያት ሌላ ራስ ምታት ይፈጠርባቸዋል። ማላሽ በሩበና ሞሪም እቅድ ውስጥ አይደለም። ማንቸስተር ዩናይትድ በጥር ዝውውር መስኮት የእግረ መስመር ተከላካዩን ፓትሪክ ዶርጉን በማስፈረምም ታይለር ማላሽያ ተካቷል ወደ ማንቸስተር ዩናይትድ መመለሱ ከባድ ሲሆን ለቡድኑ ለዩናይትድ አለቆችም ሌላ ገዢ ክለብን ማግኘት ይችሉ እንደሆነም ማየቱ አስፈላጊ ይሆናል ተብሎ ነው የሚጠበቀው። ካርሎ አንቸሎቲ ሊተካ የሚችለው ያልተጠበቀው ስፔናዊ አሰልጣኝ አሁን ባለው ቡድን ውስጥ በጣም ጥሩ ስሜት የሚያመጣው ስፔናዊ አሰልጣኝ በሪያል ማድሪድ ሊታይ ይችላል። ኡናይ ኤምሪ ሌላኛው እጩ ሆኗል። የአስተን ቪላ አስደናቂ ሁለት የውድድር ዘመናትን አቅም ተከትሎ ራሱን በማድሪድ አሰልጣኝ ዝርዝር ውስጥም አግኝቶታል። ኡናይ ኤምሪ አሁን ላይ ስሙ በሪያል ማድሪድ ቢሮዎች ውስጥም ታዋቂ ነው። የእንግሊዙ ቡድንን የሚያስመሰግን የቻምፒየንስ ሊግ ጉዞን እንዲያሳልፍ ያደረገው የባስኩ አሰልጣኝ የነጮቹን ክለብ ፍላጎትም የቀሰቀሰ ሲሆን ካርሎ አንቸሎቲ ሊተካ የሚችል እጩ ከሆነም ከዚህ የውድድር ዘመን በኋላ በቪላ መቆየቱ አሁንም ዋስትና የለውም። አሁን ላይ ኡናይ ኤምሪ የሪያል ማድሪድ አማራጭም ነው። ኡናይ ኤምሪ ተፎካካሪ ቡድኖችን የመገንባት ችሎታውና በአውሮፓ ውድድሮችም ያለው ልምድ ለየትኛውም ትልቅ ቡድን ማራኪ ያደርግባል። በቪላ ፓርክ መጠነኛ ምኞት ያለው ቡድን ወደ እንግሊዝ እግር ኳስ ከፍታ ማምጣት የቻለ ሲሆን የቡድኑ ብቃትም ከፍ ለማድረግም ችሏል። ኡናይ ኤምሪ በሁሉም ጨዋታዎች የሚያሳየው የታክቲክ ጥንካሬ ለስኬቱም ቁልፍ ሆኖለታል። በአውሮፓ ውድድር ታሪክ ጥሩ ቁጥር ያለው አሰልጣኙ የሪያል ማድሪድ ፍላጎቶችን ያሟላል ተብሎም ይጠበቃል። ምንም እንኳን የማድሪዱ ክለብ ለወደፊቱ የተለያዩ አማራጮችን እየተመለከተ ቢሆንም የኡናይ ኤምሬስም ግን በፔሬዝ ቢሮዎች ውስጥም እንደ ትልቅ አማራጭ ይታይ የቅርብ ጊዜ ስራውን በፕላኔታችን ላይ በጣም አስፈላጊ ከሆኑት አሰልጣኝ ቦታዎችም አንዱን ለመውሰድም ዝግጁ ነው ለሚለው ግን ሀሳብ ያጠናክራል። ከአሰልጣኙ ካምፕ ምንም አይነት ይፋዊ እንቅስቃሴ አልተደረገም። ነገር ግን በነጭ ቦርድ ውስጥ የኡናይ ኤምሬ ተወዳጅነት ለዝውውሩ ቁልፍ ይሆናል። በማሪንጌው ቢሮ ውስጥም የኡናይ ኤምሬስም በጠረጴዛው ላይ ብቸኛው ባይሆንም በቅርብ ሳምንታት ውስጥ ግን ስሙ ጥንካሬን አግኝተዋል። ፍሎሬንቲኖ ፔሬዝ እና ሌሎች ኃላፊዎች በመጨረሻም እንግዲህ ኤምሪን ቢመርጡ ምንም አያስገርምም። ነገር ግን ሻቪ አሎንዞ ቀዳሚ ምርጫ እንደሆነ ነው መረጃዎቹ እያሳዩ አሁን ላይ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን እንገናኛለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ሌሎች ፕሮግራሞችን ይዘን መጣለን። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።